የእንግሊዝ አንግሊካን ቤተክርስቲያን እና የካቶሊክ ቤተክርስቲያን ለመጀመሪያ ጊዜ ቀጣይ ሳምንት አብሮ እንደሚጸልዩ ይጠበቃል። እንደሚታውቀው የዩናይትድ ኪንግደም ወይም የታላቋ ብሪታንያ ንጉስ የእንግሊዙ አንግሊካን ቤተክርስቲያን ራስና የሃይማኖቱ ጠባቂ ተብሎ ነው ንግሥና ሲቀበል ምሸሞ እና ለሚሰጠው ማዕረግ ንጉስና የአንግሊካን እምነት ዲፌንደር ጠባቂ የእንግሊዝ አንግሊካን እምነት እንዳይበረዝ እንዳይከለስ ከሌሎች ሃይማኖቶች ጥቃት እንዳይደርስባቸው የመከላከል ስልጣን አለው ተብሎ ነው እንግዲህ የሚሾመው። ስለዚህ ዩናይትድ ኪንግደም ሪሰ ብሔር የአንግሊካን ቤተክርስቲያን ራስ ነው። ይህን ያዙ። የካቶሊክ ቤተክርስቲያን ሪሰ ብሔር በነገራችን ላይ የካቶሊክ ፖፑ ንጉስ ነው። የሃይማኖት መሪ ብቻ ሳይሆን ቫቲካን አገር ነው። የቫቲካን ንጉስ ነው። ስለዚህ ሪሰ ብሔርም ነው። የዓለም አቀፍ የካቶሊክ ሃይማኖትም መሪ ነው። የቤተክርስቲያንም ራስ ነው። እንግዲህ እነዚህ ሁለት ሰዎች አንዱ የፕሮቴስታንት ራስ ነው፣ ሌላኛው ደግሞ የካቶሊክ ቤተክርስቲያን ራስ ሆኖ ነው። ሌሎች ፕሮቴስታንቶች የቤተክርስቲያን ራስ ኢየሱስ ክርስቶስ ነው ብሎ ነው የሚያምኑት። እነዚህ ሰዎች ናቸው ራሳቸውን የቤተክርስቲያን ራስ አድርጎ የሾሙት። ካቶሊክ ቤተክርስቲያንና የአንግሊካን ቤተክርስቲያን እሳትና ጭር ናቸው ለዘመናት። ነገሩ የሚጀምረው እንደዚህ ነው። በ1530ዎቹ ንጉስ ሄነሪ ስምንተኛ ሚስቱን ካትሪናን ለመፍታት የፍቺ ፍቃድ እንዲሰጠው የካቶሊክን ፖፕ ክለመንት ሶስተኛን ይጠይቃሉ። የዛን ጊዜ እንግሊዝ ካቶሊክ የነበረችው እና ንግስት ካትሪና በጣም ኃይለኛ የነበረው የሆሊ ሮማን ኢምፕረር የቻርለስ አምስተኛ አክስቱ ናት። ስለዚህ ቻርለስ አምስተኛ ጳጳሱን ምን ይላሉ? አክስቴን ይሄ ንጉስ ይፍታና ውርድ ከራሴ እንትገናኛለን ይለዋል ማለት ነው። ፖፕ ክሌመንት ንጉሱን ለማግባባት፣ ጊዜ ለመግዛት፣ ነገሩ በፒስፉል እንዲያልቅ ወዲህ ወደዛ ምናምን እያደረገ ቆየና መጨረሻ ላይ መፍታት አትችልም፣ የመፍታትን መብት አልሰጥህም ምናምን ብሎ ይከለክለዋል ማለት ነው። በዚያን ጊዜ ሄነሪ ስምንተኛ ምስቱን ካትሪን ኦፍ አራጎን የምትባለውና ምስቱን ፈታት፣ ሌላ አገባ። ከዛ በኋላ ከካቶሊክ ቤተክርስቲያን ጋር ያለውን ግንኙነት አቋረጠ። ይሄ ነው የአንግሊካን ቤተክርስቲያን ጅማሮ የሚባለው። ከዛን ጊዜ ጀምሮ ፕሮቴስታንት ሪፎርሜሽን በእንግሊዝ ውስጥ ተቀሰቀሰ፣ ግራጃል ደግሞ የአንግሊካን ቤተክርስቲያን መጣች ማለት ነው። ከዛን ጊዜ ጀምሮ አንግሊካኖችና ካቶሊኮች በማከላቸው እርስ በርስ ሳይዋደዱም በተአምር በየትኛውም አይነት ስፒሪቹዋልም ሆነ ብዙ ጊዜ ደግሞ ፖለቲካልም ሳይስማሙ ነው ለዘመናት የኖሩት እና አምስት መቶ ዓመት በኋላ የእንግሊዝ ቤተክርስቲያን ራስና የዩናይትድ ኪንግደም ሪሰ ብሄር የሆነው በነገራቸው ላይ የዩናይትድ ኪንግደም ንጉስ የካናዳ፣ የጃማይካ፣ የባሃማስ፣ የአውስትራሊያ፣ የኒውዚላንድ የመሳሰሉ ሀገራቶችም ሪሰ ብሄር ነው። ሄድ ኦፍ ስቴት ነው። ራሳቸውን የአንግሎ ሳክሰን ዝርያ አድርጎ ስለሚወስዱ የእነዚህ ሀገሮች የሁሉም ራስ ነው እስከዛሬ ድረስ ማለት ነው። ይህም ሆነ ይህል አሁን ለመጀመሪያ ጊዜ ከአምስት መቶ ዓመት በኋላ ንጉስ ቻርለስ እና የፖፕ ሊዮ የአሁኑ ንጉሥ በአንድ ላይ ሮም ላይ ልጸልዩ ነው ማለት ነው። ይህ በጣም ሂስቶሪክ ነው። ምናልባትም ያው ዘራቸው አንድ ስለሆነ ሊሆን ይችላል። ምክንያቱም ይሄኛው ከአሜሪካ የሚመጣ እንግሎ ሳክሶን የሆነ ጳጳስ ነው ለመጀመሪያ ጊዜ ሮም ያገኘችው ማለት ነው። እና አንግሎ ሳክሰኖች በዘር አንድ ስለሆኑ በማካከላቸው በፖለቲካ በሴኪዩሪቲ በምናምን በጣም ጥብቅ የሆነ ግንኙነት ነው ያላቸው። ለምሳሌ ፋይፍ አይስ የሚባለው አለም ላይ የታወቁ ሀገራቶች እነማን ናቸው? እንግሊዝ፣ ካናዳ፣ ኒውዚላንድ፣ ኦስትራሊያና አሜሪካ። እነዚህ ፋይፍ አይስ ነው የሚባሉት። በማካከላቸው ያለው የወታደራዊና ጸጥታ ስምምነት ተአምር ነው። አንዱ የተነካ ጊዜ ሁሉም ነው አምስቱ ነው የሚገባው። ለማንኛውም ለፈረንሳይ ለምናምን የማይሰጥ ኢንቴሊጀንስ እርስ በርስ ሼር ይደራረጋሉና ሃይማኖት ላይም እንደዛ ናቸው። በእርግጥ በፖፕ ጆን ፖል ጊዜ ንግስት ኤልዛቤት ካቶሊክ ቤተክርስቲያንን ጎብኝታለች። ግን ከዛ ውጭ ስፕሪቹዋል ሰርሞኒ ላይ ሌላው ተሆና፣ ፖፕ ፍራንሲስ ሞት ንጉስ ቻርልስ አልተገኙም። ልጃቸውን ነው ለቀብር ስነስርዓቱ ላይ የላኩት ማለት ነው። አሁን ግን በአንግሎሳክሶንነት ነው ወደ አንድነት እየመጡና ያንን ቤተክርስቲያን አብሮ ለመቀየጥም አንግሊካኑና ፕሮቴስታንቱና ካቶሊኩን አንድ ላይ ለማዋህድ ጥረት ከጀመሩ ቆይተዋል። አሁን ግን አንግሎሳክሶን ፖፕ ስለተገኘ ኦፊሻሊ በ ወደ መርጅ ወደ ማድረግ እየሄዱ ነው የሚሆኑትና ለመጀመሪያ ጊዜ ከአምስት መቶ ዓመት በኋላ በቀጣይ ሳምንት ንጉስ ቻርልስ አንግሊካን ቤተክርስቲያንን ወክሎ ፖፑ ደግሞ ካቶሊክ ቤተክርስቲያንና አንግሎሳክሶንን ወክሎ ጸሎት ያደርጋሉ ተብሎ ይጠበቃል።